መቀሌ ጭንቅ ውስጥ ገብታለች የጄኔራሉ ቢሮ ባመፀው ጦር ተከቧል ታደሰ ወረደ የጌታቸው አስተወጣ ደርሷቸዋል ይህ የጦር ሰራዊቱ የመቀሌ እንቅስቃሴ ከሻቢያ በተሰጠ ትእዛዝ የተፈጸመ እንደሆነ አንድ ለጉዳዩ ቅርበት ያለው ጋዜጠኛ ይፋ አድርጓል አርሚ 31 እስከ አፍንጫው ታጥቆ የጄኔራል ታደሰን ጉሮሮ አንቋል ወይዘሮ ፈትለወርቅ ገብረ እግዚአብሔር ሞንጀሪኖ በበኩላቸው አስቸኳይ ስብሰባ ጠርተዋል በዝርዝር እናስ ደምጣቸዋለን። ትራምፕ የኢትዮ ኤርትራ ትኩሳት አስፈርቷቸዋል። ከጋዛው ጦርነት ጥቂት ፋታ ያገኙት ነውጠኛው መሪ አይናቸውን ወደ አፍሪካ ቀንድ ሲመልሱ አዲስ አበባና አስመራ የጦርነት አፋፍ ላይ ደርሰው ጠብቀዋቸዋል። ይህን ተከትሎ ሳይረፍድ ሁለቱን ሀገራት ከግጭት ለመመለስ ትልልቅ እንቅስቃሴ እያደረጉ ነው። የአሜሪካ ሁለተኛ ሰው የሚባሉት ማርክ ሮቢዮ ትናንት ምሽት ከጠቅላይ ሚኒስትር አብይ አህመድ ጋር በስልክ የመከሩ ሲሆን የኢትዮ ኤርትራ ውጥረት የውይይቱ አስኳል እንደነበር ተነግሯል። ከዋይት ሐውስ ወደ አራት ኪሎ የተደወለው ስልክ የዋሽንግተንን ስጋት ያሳይ ሆኗል። እንመለስበታለን። ለግብጽ ዛቻ ኢትዮጵያ መልስ ሰጠች። አንደነግጠም አንፈራም የሚል ምላሽ ከአራት ኪሎም ወደ ካይሮ ተልኳል። የዶክተር ጌዲዮን ጢሞቴዎስ ቢሮም ለግብጽ ሰሞንኛ ዛቻ በሰጠው ምላሽ ግብጽን በቅኝ ግዛት አስተሳሰብ የተተበተበች ሲል ወንጅሏል። እናስደምጣችኋለን። ፑቲን አራስ ነብር ሆነዋል። አውሮፓ እኛን ለመዋጋት ካሰበም ለከባዱ ጦርነት ተዘጋጅተናል ሲሉ እወቁት ብለዋል። በዝርዝር እናስደምጣቸዋለን። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ የረሳችሁ የተወደዳችሁ የአንድ አፍታ ሚዲያ ቤተሰባዎች፣ ከአንድ አፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው መቀሌ። ጭንቅ ውስጥ ገብታለች። የጀኔራሉ ቢሮ ባመፀው ጦር ተከቧል። ታደሰ ወረደ የጌታቸው ጣ ደርሷቸዋል። ይህ የጦር ሰራዊቱ የመቀለኝ እንቅስቃሴ ከሻቢያ በተሰጠ ትዕዛዝ የተፈጸመ እንደሆነ አንድ ለጉዳዩ ቅርበት ያለው ጋዜጠኛ ይፋ አድርጓል። አርሚ 31 እስከ አፍንጫው ጣጥቆ የጄኔራል ታደሰን ጉሮሮ አንቋል። ወይዘሮ ፈትለ ወርቅ ገብረ እግዚአብሔር ሞንጀሪኖ በበኩላቸው አስቸኳይ ስብሰባ ጠርተዋል። ጄኔራል ታደሰ ውጥረት ውስጥ ገብተዋል። እንደ ውኃ ላይ ኩበት የተንጓለሉት ጄኔራሉ ሚናሃሌይ ተብለዋል። ወይ አራት ኪሎን ወይኛን ምረጥ፣ ካልሆነም እንደ ጌታቸው ትወገዳለህ የሚል ማስጠንቀቂያ ደርሷቸዋል። ፈንቃዩ ጄኔራል ሊፈነቀሉ የደረሱ ሲሆን የህዋት ከፍተኛ የጦር አዛዦች ጄኔራሉን ጫና ውስጥ እንደከተቷቸው ተዘግቧል። በህዋት ታጭተው በጠቅላይ ሚኒስትር አብይ አህመድ ይሁንታ የተሾሙት ጄኔራል ታደሰ ወረዳ በትግራይ ጦር አዛዦች ከ ከፍተኛ ጫና እየተደረገባቸው መሆኑ ታውቋል። በአቶ ጌታቸው ረዳ አንደበት ወሳኝ ስራ ሲኖር ስልክ አጥፍቶ ይጠፋል የተባሉት ጄኔራል ታደሰ እንደምንፈልገው እንዳንራመድ እንቅፋት ሆኖብናል በሚል በህዋ ጥርስ ተነክሶባቸዋል። በቅርቡ የተቋቋመውና ከመቀሌ እስከ ዞን መዋቅር የዘረጋው የትግራይ ብሔራዊ ኮሚቴ በአሁኑ ወቅት የጄኔራሉን ስልጣን የመጠቅለል እንቅስቃሴ እያደረገ ነው ተብሏል። ዛሬው ዕለት ደግሞ ከእንደርታ የተነሱት የህ አርሜ 31 ታጣቂዎች የጄኔራሉን ቢሮ ከበዋል። ታጣቂዎቹ ጥያቄያችን የደሞዝ ነው ቢሉም አላማቸው ግን ጄኔራል ታደሰን ከስልጣን ማስወገድ እንደሆነ ተሰምቷል። ለጄኔራል ታደሰ የቅርብ ሰው እንደሆነ የሚነገርለት ጋዜጠኛ ዳዊት ከበደ በገጹ ላይ ባሰራጨው መረጃ በዘነበ የሚመሩ የአርሜ 31 ታጣቂዎቹን የጄኔራሉን ቢሮ መክበባቸውን አረጋግጦ ይህ እንቅስቃሴ እንዲደረግ ሻቢያ ትእዛዝ ማስተላለፉን ተናግሯል። ጋዜጠኛው ነው ሻቢያ ይህን ትእዛዝ ለህወሓት ያስተላለፈው ባለፈው እሁድ በተከበረው የአክሱም የንግስ ክብረ በዓል ዕለት እንደሆነ ተናግሯል። ብሬን ክላሽ የታጠቁ ኃይሎች ከጠዋት አንስተው ወደ ጽህፈት ቤቱ የሚወስደውን መንገድ በመዝጋት ዙሪያውን በመክበብ የትራንስፖርት እንቅስቃሴ እንዳይኖር አድርገው አርፍደዋል። ሰራተኞችና ተሽከርካሪዎች እንዳይገቡም ከውስጥም ሰው እንዳይወጣም ወደ ስፍራው ሰው እንዳይጠጋ በመከልከላቸው የጽህፈት ቤቱ ሰራተኞች ውጪ ላይ ቆመው እንደነበ እንደነበር ለማወቅ ተችሏል። ነዋሪዎች እንቅስቃሴው የነበረው የፕሬዝዳንት ጽህፈት ቤት አካባቢ ብቻ እንደነበር፣ ከዚያ ውጭ ከተማው ሙሉ ሰላም እንደሆነ ገልጸዋል። በዛሬው እለት ቢሮአቸው የተከበበባቸው ጄኔራል ታደሰ ትናንት በአንድ መድረክ ላይ ተገኝተው አነጋጋሪ አስተያየት ሰጠው ነበር። ጄኔራል ታደሰ በዚሁ መድረክ ባሰሙት ንግግር ወደ ጦርነት ልንገባ የምንችልበት ሁለት ምክንያት አለ ብለዋል። የጦርነትን አስከፊነት የትግራይ ህዝብ ይገነዘባል ያሉት ታደሰ ተቀድሶ ስለሆነም አንጻራዊ ሰላም ያስገኘው የፕሪቶሪያ ስምምነት እንዲከበር እንዳይፈርስና እንዲተገበር እንሰራለን፣ እንጠይቃለን በማለት ተናግረዋል። ዳግም ጦርነት ተቀስቅሶ እልቂት እንዳይፈጠር የምናደርገው ጥረት የበረታ ነው። ለሌላ ዙር ጦርነት ማገርሸት ዋና ምክንያት ሊሆኑ የሚችሉ ጉዳዮች አሉ። አንዱ የትግራይ ህገ መንግስታዊ ወሰኖችን የማስከበር የማክበር፣ የማስከበር እንዲሁም ተፈናቃዮች እንዲመለሱ ማድረግ ጉዳይ ነው። ይህም በሰላማዊና ፖለቲካዊ መንገድ እልባት ማግኘት የሚችል ነው። እኛም ይህ እንዲሆን እየሰራን ነው። እነዚህ ጉዳዮች በሰላም ካልተከበሩም ሌላ አማራጭ ሊመለከቱ እንደሚችሉ ገልጸዋል። ትራምፕ የኢትዮ ኤርትራ ትኩሳት አስፈርቷቸዋል። ከጋዛው ጦርነት ጥቂት ፋታ ያገኙት ነውጠኛው መሪ አይናቸውን ወደ አፍሪካ ቀንድ ሲመልሱ አዲስ አበባና አስመራ የጦርነት አፋፍ ላይ ደርሰው ጠብቀዋቸዋል። ይህን ተከትሎ ሳይረፍድ ሁለቱን ሀገራት ከግጭት ለመመለስ ትልልቅ እንቅስቃሴ እያደረጉ ነው። የአሜሪካ ሁለተኛ ሰው የሚባሉት ማርክ ሮቢዮ ትናንት ምሽት ከጠቅላይ ሚኒስትር አብይ አህመድ ጋር በስልክ የመከሩ ሲሆን የኢትዮ ኤርትራ ውጥረት የውይይቱ አስኳል እንደነበር ተነግሯል። ከዋይት ሀውስ ወደ አራት ኪሎ የተደወለው ስልክ የዋሽንግተንን ስጋት ያሳየ ሆኗል። አሜሪካ ኤርትራና ኢትዮጵያ ወደ ግጭት እንዳይገቡ እንቅስቃሴ ጀምራለች። ባለፈው ሳምንት የዩናይትድ ስቴትስ የአፍሪካ እዝ አዛዥ ጄኔራል አንደርሰን አዲስ አበባ ተገኝተው ከጠቅላይ ሚኒስትር አብይ አህመድና ፊልድ ማርሻል ብርሃኑ ጁላ ጋር መምከራቸው ይታወቃል። የዋሽንግተኑ ጄኔራል በዚህ ውይይታቸው ቀጠናዊ ጉዳዮች ላይ ትኩረት ያደረገ ምክክር ያደረጉ ሲሆን አገራቸው ኢትዮጵያ ወደ ቀ ሌላ ባህር መመለስ አለባት ብላም እንደምታምንም ገልጸው ነበር። ሆኖም ይህ መሆን ያለበት በሰላማዊ አማራጭ ብቻ እንደሆነ ማስረግጣቸው ይታወቃል። በትናንትና ውለት ደግሞ የአሜሪካ ውጭ ጉዳይ ሚኒስትር ማርክ ሮቢዮ ወደ ጠቅላይ ሚኒስትር አብይ አህመድ ስልክ መጥተዋል። የአሜሪካው የውጭ ጉዳይ ሚኒስትር ማርክ ሮቢዮ ከኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ጋር በስልክ ውይይት ማድረጋቸውን የአሜሪካ ውጭ ጉዳይ መስሪያ ቤት አሳውቋል። ሆኖም የስልክ ውይይቱን በተመለከተ ከኢትዮጵያ በኩል እየተሰጠ አስተያየት የለም። የአሜሪካ ውጭ ጉዳይ መስሪያ ቤት ዋና ምክትል ቃል አቀባይ ቶሚ ፒኮት እንደገለጹት የሁለቱ ባለስልጣናት ውይይት ትኩረቱን ያደረገው በቀጠናዊ መረጋጋትና በአፍሪካ ቀንድ ዘላቂ ሰላምን ለመገንባት በሚያስችሉ ጉዳዮች ላይ ነው። የአሜሪካ ውጭ ጉዳይ መስሪያ ቤት እንደገለጸው በውይይቱ ወቅት ሁለቱ ወገኖች አሜሪካና ኢትዮጵያ ለቀጠናው ሰላምና መረጋጋት ያላቸውን የጋራ ቁርጠኝነት አረጋግጠዋል። በተለይም ውስብስብ የጂኦፖለቲካ ፖለቲካዊ እንቅስቃሴዎች በሚታዩበት የአፍሪካ ቀንድ የሰላም መሰረትን ለመጣልና ትብብርን ለማጠናከር በሚቻልበት ሁኔታ ላይ መምከራቸው ተገልጿል። በጠቅላይ ሚኒስትር አብይ አህመድ እና በውጭ ጉዳይ ሚኒስትር ማርክ ሮቢዮ መካከል የተደረገው ውይይትን በተመለከተ በውጭ ጉዳይ መስሪያ ቤቱ ምክትል ቃል አቀባይ በኩል የተላለፈው መልእክት በአንድ አረፍተ ነገር የተጠቃለለና ዝርዝር ጉዳዮችን ያልያዘ ነው። ከውጭ ጉዳይ ሚኒስትሩ ጋር የተደረገውን ንግግር በተመለከተ ከጠቅላይ ሚኒስትር የአህመድ ጽህፈት ቤት በኩል እስካሁን በይፋ የተገለጸ ነገር የለም። ይህ የስልክ ውይይትና ከሰሞኑ ኢትዮጵያን ከጎበኙት የዩናይትድ ስቴትስ የአፍሪካ እዛዛዥ ጄኔራል አንደርሰን ጋር ተያይዞ በአዲሱ የአሜሪካ አስተዳደርና በኢትዮጵያ መንግስት መካከል ያለውን ዲፕሎማሲያዊ ግንኙነት ይበልጥ ለማጠናከርና በጋራ ጉዳዮች ላይ ተቀራርቦ ለመስራት ያለመ መሆኑን ከተለቀቀው መግለጫ መረዳት ይቻላል ሲሉ አስተያየት ሰጫዎች ይናገራሉ። የውጭ ጉዳይ ሚኒስትር ሮቢዮና ጠቅላይ ሚኒስትራዊ ቀጠናዊ የሰላም ጉዳዮችን በተመለከተ ውይይት ሲያደርጉ ይህ የመጀመሪያው አይደለም። ከአራት ወራት በፊት ባለፈው ዓመት ነሐሴ አጋማሽ ላይም ተመሳሳይ ውይይት አድርገው ነበር። በወቅቱ በሁለቱ ሀገራት እና በቀጠናዊ ጉዳዮች ተነስተው የኢትዮጵያና የአፍሪካ ቀንድ መረጋጋት እንዲሁም የምጣኔ ሀብት እድገት ላይ መነጋገራቸው መገለጹ ይታወሳል። ነሐሴ 15 ቀን 2017 ዓ.ም በነበረው ውይይት ላይ የውጭ ጉዳይ ሚኒስትር ማርክ ሮቢዮ የቀጠናው የውይይትንና የመረጋጋት አስፈላጊነት ላይ አጽንኦት ሰጠው ለጠቅላይ ሚኒስትር አብይ አህመድ ማንሳታቸውን መስሪያ ቤታቸው አስታውቆ ነበር። ይህንንም ተከትሎ መስከረም ወር መጀመሪያ ላይ የአሜሪካው ፕሬዝዳንት የአፍሪካ የአረብና የመካከለኛው ምስራቅ ከፍተኛ አማካሪ የሆኑት ማሳድ ቡሎስ ወደ አዲስ አበባ አቅንተው ከጠቅላይ ሚኒስትር አብይ አህመድ ጋር ተወያይተው ነበር። ለግብፅ እዛቻ ኢትዮጵያ መልስ ሰጠች። አንደነግጥም አንፈራም የሚል ምላሽ ከአራት ኪሎ ወደ ካይሮ ተልኳል። የዶክተር ጌዲዮን ጢሞቴዎስ ቢሮ ለግብፅ ሰሞነኛ እዛቻ በሰጠው ምላሽ ግብፅን በቅኝ ግዛት አስተሳሰብ የተተበተበች ሲል ወንጅሏል። የኢትዮጵያ ውጭ ጉዳይ ሚኒስቴር የግብፅ ባለስልጣናት በተደጋጋሚ የሚያቀርቡትን ድርድር በአጽንዖት የሚጥልና ግብፅ ማስፈራሪያዎችን የያዘ ንግግር አጥብቆ እንደማይቀበል አስታውቋል። ሚኒስቴሩ ባወጣው መግለጫ ይህ አካሄድ የግብጽ መንግሥት የአንደኛው ክፍለ ዘመን ተጨባጭ ሁኔታዎች ለመቀበል አለመቻሉን የሚያሳይ መግለጫ መሆኑን አስታውቋል። አንዳንድ የግብጽ ባለስልጣናት በቅኝ ግዛት ዘመን አስተሳሰብ ተዘፍቀው በናይል ወንዝ ውሃ ላይ የብቸኝነት ባለቤት እንዳላቸው ያስባሉ፣ ያለው መግለጫው እነዚህ አካላት የቅኝ ግዛት ዘመን ውሎችንና ታሪካዊ መብቶች የሚባሉትን በመጥቀስ በወንዙ ውሃ ላይ ያላቸውን የሞኖፖል ፍላጎት ደጋግመው እንደሚናገሩ አመላክቷል። ይህ አመለካከት በአፍሪካ ቀንድ ውስጥ ተገዢ ደካማና የተከፋፈሉ ሀገራት የካይሮን ፍላጎት እንዲፈጽሙ በማሰብ ኢትዮጵያን ያነጣጠረ የጸጥታ መደፍረት ዘመቻ ከሚያካሂዱበት ጊዜ ያለፈበት የአሰራር መመሪያ የመነጨ ነው ሲልም አስታውቋል። ይህ የተሳሳተ አካሄድና ጥረት የአመራርና የማሰብ ውድቀት መገለጫ መሆኑን በመግለጽ ይህም ኢትዮጵያን በፍጹም የማያስደነግጥ መሆኑን ሚኒስቴሩ ገልጿል። ኢትዮጵያ የአፍሪካዊነት ፓን አፍሪካኒዝም መርህን ለረጅም ጊዜ ያቀነቀነችና በመላዋ አውጉር ያሉ ፀረ ቅኝ አገዛዝ ትግሎችን የደገፈች ረጅምና ኩሩ ታሪክ ያላት ሀገር ነች ሲለም የውጭ ጉዳይ ሚኒስቴር አስታውቋል። በጥንታዊ ስልጣኔዎች ታሪክ የተመሰረተችና ጠንካራ የአፍሪካ አብሮነት ልምድ ያላት በመሆኗ ካይሮ ለማስወገድ የምትቸገረውን የቅኝ ግዛት ቅሪት ለመቀበል ምንም አይነት ቦታ የላትም በማለት አሳስቧል። በኢትዮጵያ ደጋማ ቦታዎች ተነስ ተነስቶም የሚፈሰው አባይ ወንዝ ለናይል ተፋሰስ ውሃ 86 በመቶ ያህሉን አስተዋጽኦ ያደርጋል፣ ያለው መግለጫው ልክ እንደ ማንኛውም ተፋሰስ ሀገር ሁሉም ኢትዮጵያን በዚህ የተፈጥሮ ሀብት የመጠቀም መብት እንዳላት አስታውቋል። ይህም ፍትሃዊ ምክንያታዊና እኩል አጠቃቀም በመሰረታዊ የዓለም አቀፍ ሕግ መርህ የሚመራ በመሆኑም ኢትዮጵያ በወሰኗ ውስጥ በሚገኙም የተፈጥሮ ሀብቶች ለመጠቀም ከማንም ፍቃድ የመጠበቅ ግዴታ የለባትም ብሏል። ባለፉት ጊዜያት ግብጽ በድርድር ውስጥ የምትሳተፍ በማስመሰል በግትርነቷና በብቸኝነት ይገባኛል ጥያቄው አማካኝነት እድገትን እና መፍትሄዎችን ስታደናቅፍ ቆይታለች፣ አለው ሚኒስቴሩም። አሁን ግን ትርጉም ያለው ድርድርን በመቃወም የማስመሰል ል ፖሊሲዋ ይፋና ቀጥተኛ ሆኗል ሲል አስታውቋል። ግብጽ ድርድርን በመተውና ግጭት ለመፍጠር በግልጽ በማሳብ የጥላቻ ንግግሯን አጠናክራለች ያለም ሲሆን ይህ ኃላፊነት የጎደለው ድርጊት በሁሉም ተዋናዮች መወገዝ እንዳለበት ሚኒስቴሯ አስገንዝቧል። ፑቲን አራስ ነብር ሆነዋል። አውሮፓ እኛን ለመዋጋት ካሰበ ለከባዱ ጦርነት ተዘጋጅተናል ሲሉ እወቁት ብለዋል። በዩክሬን ጦርነት ምክንያት በሩሲያና በአውሮፓ መካከል ያለው ውጥረት ከመቼውም ጊዜ በላይ አይሏል። ፕሬዚዳንት ቭላዲሚር ፑቲን ሀገራቸው ከአውሮፓ ጋር ጦርነት እንደማትፈልግ ቢገልጹ፣ አውሮፓ ጦርነት ከፈለገች ግን ሩሲያ ለዚህ ዝግጁ ናት ሲሉ አስጠንቅቀዋል። የአውሮፓ ሀገራት ሩሲያ ከዩክሬን ባሻገር ባሕጉ አህጉሪቱ ላይ ሰፊ ጦርነት ለመክፈት መሰረት እየጣለች ነው በሚል ስጋት አህጉሪቱን በፍጥነት ለማስታጠቅ እየተራወጡ ይገኛሉ። ሩሲያ በኔቶ አባላት መካከል ያለውን ልዩነት በመጠቀም በአውሮፓና በአሜሪካ መካከል ሽብልቅ ለመንዳት እየሞከረች ነው። በተለይም አሁን ባለው የሰላም ድርድር ሂደት አሜሪካ አውሮፓውያንን ወደ ጎን ገሽሽ ማድረጓ የዩክሬንና የአውሮፓ አጋሮቿ ዋይት ሃውስ በመጨረሻ ኬብ ለሩሲያ እንድትንበረከክና ተገቢ ያልሆነ ስምምነት እንድትቀበል ጫና ያደርግባታል የሚል ስጋት አሳድሮባቸዋል። ይህ በእንዲህ እንዳለ የሩሲያ የደህንነት ምክር ቤት ምክትል ሰብሳቢና የቀድሞ ፕሬዚዳንት ዲሚትሪ ሜድቤዴቭ የአውሮፓ ህብረት ሴት መሪዎችን ኢላማ ያደረገ እጅግ የሰላና ስድብ ያዘለ ትችት ሰንዝረዋል። ሜድቬዴቭ ረቡዕ ዕለት በቴሌግራም ገጻቸው ባወጡት ጽሑፍ የአውሮፓ ኮሚሽን ፕሬዚዳንት ርሱ ላቦንና የአውሮፓ ህብረት የውጭ ጉዳይ ኃላፊ ካያ ካላንስ የአእምሮ ውል ጥቃት ያለባቸው አሮጊቶችና እብደት ይጀምራቸው ሲሉ ዘልፈዋቸዋል። ሜድቬዴቭ አክለውም ሩሲያና አሜሪካ ግጭቱን በድርድር ለማስቆም እየሞከሩ ባለበት ወቅት በእነዚህ ግማሽ አእምሮ ባላቸው አሮጊቶች የምትመራው ቀዝቃዛው አውሮፓ ግን እስከ መጨረሻው ዩክሬናዊ ድረስ ጦርነት እንዲቀጥል እየገፋች ነው ሲሉ ወቅሰዋል።